ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በሦስተኛ ፊደላት ወይም በሦስተኛ ድምጾች ቃላት ምስረታ ነው። ሦስተኛ ድምጾችን ተጠቅሜ ቃላትን እየመሰሩት የማሳያችሁ ይሆናል። በአማርኛ እና በእንግሊዝኛ እየጻፉ በሦስተኛ ድምጾች ቃላትን መስረቻላችኋለሁ። ይህንን ቪዲዮ እስከ መጨረሻ ይሁት። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ምን ይላል ከዚህ ላይ በሦስተኛ ውህያት ወይም ድምጾች ማለት ነው። ቃላት ምስረታ እዚህ ላይ ምን ይላል? በእንግሊዘኛው ግን እዚህ ላይ መገንዘብ የሚጠበቅባቸው ምንድን ነው? የእንግሊዘኛ የአማርኛ አጻጻፍ ነው። በእንግሊዝኛ ፊደላት እንጠቀም እንጂ አማርኛ ነው። በእንግሊዘኛ ፊደላት ወይም በኤፒሲዲ አማርኛ እንዴት መጻፍ እንችላለን የሚለውን ነው የሚያሳያቸው እንጂ ትርጉሙ እንዳልሆነ እዚህ ላይ መገንዘብ ይጠበቅባቸዋል። ላይ ምን ማለት ነው በሦስተኛ ውሂያት ቃል ምስረታ ሶስተኛ ያት ቃል ምስረታ ወይም በሶስተኛ ድምጾች ቃል ቃላትን ምስረታ ማለት ነው። ኦኬ እሺ፣ እዚህ ላይ ሶስተኛዋ ሶስተኛዋ ድምፅ ማናለች ማለት ነው። ከዚህ ከሀቤት ሶስተኛዋ ድምፅ ማናለች? ሂ አለች ማለት ነው። ሂ አለች። እሺ፣ እንስናነባው እኔ ላይ አብራችሁ ከኔ ጋር ለማንበብ ሞክሩ። ሂሳብ ሂሳብ በእንግሊዝኛ ስንጽፈው ደግሞ እዚህ ላይ ስናየው ኤች አይ እንደ ሂ እንደ ኤች ትነበባል ማለት ነው። ሂ ሂሳብ፣ ሂ ሂሳብ። እዚህ ላይ ኤች አይ እንደ ሂ ይነበባል። ኤስ ኤ ደግሞ እንደ ሳ ይነበባል። ብቻዋን እንደ ቢት ትነበባለች ማለት ነው። ስለዚህ በአንድ ላይ ለማለት ነው። ሂሳብ ሂሳብ ይላል ማለት ነው። እሺ ቀጥሎ ደግሞ ከማናለችች ሊ ሊ ያለች እሷም ሶስተኛ ድምፅ ናት። ሶስተኛ ድምፅ ሊ ሊዲያ ሊዲያ ይላል ማለት ነው። ሊዲያ እሺ፣ በእንግሊዘኛ ጽፈውን ደግሞ ስናየው ሊ ሊዲያ ሊዲያ ኦኬ። ኤል አይ እንደ ሊ ይነበባል። ዲ አይ እንደ ዲ ይነበባል። ዋይ ኤ እንደ ያ ይነበባል። ማን ነው አለም? ያ ማን ነው? ሊዲያ ይላል። ኦኬ። ቀጥሎ ምን አለ? ሂ ሂሩት ሂ ሂሩት እዚህ ላይ መገንዘብ የሚጠበቅባቸው እቺ ሂ እና እቺ ሂ ተመሳሳይ ናቸው። በቅርጻቸው ይለያያሉ እንጂ በድምጻቸው ተመሳሳይ ናቸው። እቺ ሜቱ የሀሌታዋ ሶስተኛዋ ፊደል ናት። እቺ ሜቱ ደግሞ የአመርኳ ሶስተኛዋ ፊደል ናት ማለት ነው። ስለዚህ እነዚህ ተመሳሳይ ድምፅ ነው ያላቸው፣ ነገር ግን በቅርጻቸው የተለያዩ ናቸው። ሶስተኛ ድምፆች ናቸው። በቅርጻቸው የተለያዩ ናቸው፣ ግን ተመሳሳይ ድምፅ ነው ያላቸው። ማለት ድምጻቸው፣ ለምሳሌ እቺ ሚሂ ናት። እቺ ሚሂ መሆናቸውን እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው። እሺ ስናነበው ምን ለማን ነው? ሂሩት ሂሩት ሂሩት ይላል ማለት ነው። በእንግሊዘኛ የተጻፈው ደግሞ ስናነበው ሂ ሂሩት ሂሩት ኦኬ። ኤች አይ እንደማንነበባል ማለት ነው። እንደ ሂ ይነበባል። አሪው እንደማነበባል እንደ ሩ ይነበባል። ቲ ብቻዋን ደግሞ እንደ ት ትነበባለች ማለት ነው። አንድ ላይ ለማት ነው ሂ ሩ ት ሂሩት ይላል ማለት ነው። እሺ ቀጣይ ደግሞ ማን ነው አለ? ሚ ሚ ሚ ሚ ሚ ሚ ሚ ሚ ሚ ኦኬ። በእንግሊዝኛ ደግሞ እንዴት የተጻፈ? ሚ ሚ ኤም አይ እንደሚነበባል ኤም አይ እንደሚ እነዚህ ተመሳሳይ አንድ አይነት ፊደል ናቸው። ሶስተኛ ሶስተኛ ድምፅ ናቸው። እነዚህም የሚ- የሚያይ ይወስዳሉ። ሚሚ ብለን እናነባቸዋለን ማለት ነው። እሺ ከተረም ምን እናገኛለን? ከዚህ ላይ ሲ ሲ ሲኒማ፣ ሲኒማ፣ ሲኒማ ሚል ቃል እናገኛለን ማለት ነው። ከዚህ ላይ ደግሞ ምን ነው? በእንግሊዝኛ ደግሞ ደሃዱን ጽፋቸዋለን። ሲ ሲ ሲ ሲኒማ። ኤስ አይ እንደ ሲ ይነበባል። ኤን አይ እንደ ኒ ይነበባል። ኤም ኤ እንደ ማ ይነበባል። ባንዳ ሲነበብ ለማን ነው? ሲኒማ ብለን ማንበብ እንችላለን። ማነው? ሲኒማ ብለን ማንበብ እንችላለን። ኦኬ ቀጥሮ ማናገኛለን? ሪ ሪም፣ ሦስተኛ ድምጽ ናት ሪ ሪ ቀሪ ቀሪ። ያው ቦታውን ቀይረናታል። በመጨረሻ ብናደርጋትን በሪ የመሰረት ነው ቃና ማለት ነው። ሪ ቀሪ ቀሪ ይላል ማለት ነው። ኦኬ። በእንግሊዝኛውም ደግሞ ስንነበው ሪ ቀሪ ቀሪ። ኦኬ። ኬኢ እንደማንነበባል እንደ ቀ ይነበባል። አርኢ ደግሞ አርአይ ደግሞ እንደማነበባል ማለት ነው። እንደሪ ይነበባል ማለት ነው። ካለምላ ቀሪ ካሪ ብለን ማንበብ እንችላለን ማለት ነው። ኦኬ። ቀታይ ደግሞ ማን አለች? ሲ እናገኛታለን። ሲ ማለት ነው። ሲ እቺ ሞክሼ ፊደላት ናቸው። ተመሳሳይ ድምፅ ያላቸው ፊደላት ናቸው። በቅርጻቸው ግን የተለያዩ ናቸው። እቺም ሲ ናት፣ እቺም ሲ ናት ማለት ነው። ስለዚህ እነዚህም ደግሞ ተመሳሳይ መሆናቸውን እዚህ ላይ መገንዘብ ይጠበቅባቸዋል ማለት ነው ይህንን ስናነበው ማለት ነው ሲ ሲሶ ሲ ሲሶ ይላል ማለት ነው እሺ በእንግሊዝኛውም እንዴት ይጻፋል እንዴት ሲነበባል ምናምን ስናየው ሲ ሲሶ ሲ ሲሶ ኦኬ ኤስ አይ እንደማን ትነበባለች ማለት ነው እንደ ሲ ትነበባለች ኤስ ኦ ደግሞ እንደ እሶ ይነበባል ማለት ነው። ባለምን ማን ነው? ሲ ሶ ሲ ሶ ይላል ማለት ነው። ከታ ደግሞ ለማን እናገኛለን? ሺን እናገኛለን። ሺን እናገኛለን። ማነው ነው ሺ ሺፋን፣ ሺ ሺፋን፣ ሺፋን የሚል ቃል መመስረት እንችላለን ማለት ነው። በሦስተኛ ድምጽ። ስለዚህ ሺ ሺ ፋን ሺ ፋን ሽፋን ኦኬ። እያንዳንዳቸው ደግሞ ደሞ እንዴት ይነበባሉ የሚለውን ስናይ ኤስ ኤች አይ እንደ ሺ፣ ኤፍ ኤ እንደ ፋ፣ ኤን ብቻዋን ደግሞ እንደ ን ትነበባለች። ስማን ባለም ማለት ነው። ሽፋን ሽፋን ብለን ማንበብ እንችላለን ማለት ነው። እሺ በዚህ ደግሞ ማን እናገኛለን? ቂ እናገኛለን። ቂ ቂ ቂም። ኦኬ በእንግሊዘኛው ደግሞ እንደ ተጻፋ የሚለውን ስናይ ቂም ቂም። ኦኬ ኬአይ እንደ ቂ ይነበባል፣ እም ደግሞ እንደ ም ይነበባል ማለት ነው። ባለ ስነ ብግለባ ነው ቂም ቀጣይ ደግሞ ማን አለ ከዚህ ላይ? ቢ ቢ ቢሮ። ቢ ቢሮ ቢሮ ይላል ማለት ነው። ኦኬ ቢ ቢሮ ቢሮ። ኦኬ ቢ አይ እንደ ቢ ይነበባል። አርኦ ደግሞ እንደ ሮ ይነበባል ማለት ነው። ባለሚያ ማለት ነው ሮ ቢሮ ይላል ማለት ነው። ከዛ ደግሞ ማን እናገኛለን ማለት ነው? ቲ ቲ እናገኛለን ማለት ነው። ቲ ቲሸርት ቲሸርት ኦኬ እንግሊዝኛ ደግሞ እንጻፋለን እንዴት እንባል ነው ስናይ ቲ ቲሸርት ቲሸርት ይላል ማለት ነው። እዚህ ቲ አይ እንደቲ ይነበባል። ኤስ ኤች ኢ እንደ ሸ ይነበባል። አር ብቻዋን እንደ ር ትነበባለች። ሲ ደግሞ እንደ ት ትነበባለች ማለት ነው ማለት ነው። ቲ ሸ ር ት ቲሸርት የሚል ድምፅ ወይም ቃል ይሰጠናል ማለት ነው። ኦኬ አጣ ደግሞ ምን አለ እዚህ ላይ ሲ ሲ ሺቦ ሲ ችቦ ችቦ ችቦ። ሲ ኤች አይ እንደ ቺ ይነበባል። ቢኦ ደግሞ እንደ ቦ ይነበባል። ለምን ለምን ነው ቺ ቦ ችቦ። ከዛ ደግሞ ማናገኛ ለማ ነው ሂን እናገኛለን ችም ከላይ ከአሌታዋ እና ከአመርኋ ጋር ተመሳሳይ ናቸው። በድምጻቸው በቅርጻቸው የተለያዩ ናቸው እንጂ እነዚህም ተመሳሳይ ናቸው ማለት ነው። ችም ሂናት እነዚያም ሞክሸ ፊደላት ናቸው ማለት ነው። ስለዚህ የሀዘሮች ሶስት ናቸው። አሌታ ውሃ፣ አመርኋ እና ብዙ ዋኗዋ ይባላሉ። ሽየት ማን ትባላለች ማለት ነው? ሶስተኛ ውሃ ብዙ ዋኗዋ ሃ ምን ትባል? ሂ ሂጅራ፣ ሂ ሂጅራ ኦኬ፣ ሂ ሂጅራ ሂጅራ እ አይ እንደ ሂ ይነበባል። እጂአይ ደግሞ እንደ ጂ ይነበባል። አርኤ እንደ ራ ይነበባል። ማንበብ ለማለት ነው። ሂጅራ ሂጅራ ብለን ማንበብ እንችላለን ማለት ነው። ኦኬ፣ ከታይ ደግሞ ማናለች? ኒ ኒ አለች። ኒ ኒጀር ኒ ኒጀር እንግሊዘኛው ኒ ኒጀር ኒጀር ኤን አይ እንደ ኒ ይነበባል። ጄ ጄ ደግሞ እንደ ጄ ይነበባል። አር ብቻ እንደ አር ይነበባል። ማለት ባንድ ላይ ኒ ጄር ኒጀር ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ማን እናገኛለን? ኪ እናገኛለን። የከዘር ሦስተኛዋን ፊደል ኪ እናገኛለን። ኪ ኪዳን ኪ ኪዳን ኪዳን የሚል ቃል እናገኛለን ማለት ነው። ኪ ኪዳን ኪ ኪዳን ኦኬ። ከአይ እንደ ኪ እነበባ፣ ይሄ ደግሞ እንደ ዳ ይነበባል። እንደ ብቻዋን ደግሞ እንደማን ትነበባለች ማለት ነው? እንደ ነት ትነበባለች ማለት ነው። ባንደሮች እንደምን ማለት ነው ኪ ዳ ን ኪዳን ብለን ማንበብ እንችላለን ማለት ነው። እሺ ቀጠር ደግሞ ሦስተኛዋን የወ ቤተሰብ እናገኛለን ማለት ነው። ዊ ሦስተኛዋን የወ ቤተሰብ ዊን እናገኛለን ማለት ነው። ዊ ዊል ቸር ዊ ዊ ልቸር የሚል ቃል እንመሰርታለን ማለት ነው። እሺ ዊ ዊል ቸር ዊል ቸር። ኦኬ። ደብሊው አይ እንደ ዊል ነበባል። ኤል ብቻዋን እንደ ልል ትነበባለች። ሲ ኤች ኢ ደግሞ እንደ ች ነበባል። አር ብቻዋን እንደ ር ትነበባለች ማለት ነው። ለምን ለማን ነው? ዊል ቸር፣ ዊል ቸር ብለን ማንበብ እንችላለን ማለት ነው። እሺ። ቀጥታ ደግሞ ማን እናገኛለን? ኤን እናገኛለን የአ ቤተሰብን ሦስተኛዋን ሦስተኛውን ኢ እናገኛለን። ከዚህ ላይ ሁለት የአ ዝርያዎች አሉ። ሁለት ሞክሸ ፊደላት ናቸው። አይኑ አ እና አልፎ አ ይባላሉ። እቺ አይኑ አ ሦስተኛዋ ናት። ሦስተኛዋ ፊደል ሦስተኛዋ ድምፅ ናት፣ የአይኑ አ ዘር ማለት ነው። ስለዚህ በይች ደግሞ በኢ ደግሞ የሰራነውን መየት እንችላለን። ኢ ኢላማ ኢ ኢላማ ኢላማ ሚል ቃል መመስረት እንችላለን ማለት ነው። ኦኬ ኢ ኢላማ አይቻችኋል? እንደ ኢ ትነበባለች። ኤልኤ ደግሞ እንደ ላ ይነበባል። ኤምኤ እንደ ማ ይነበባል ማለት ነው። ቃል ላይ ስናነባ ምን እንደምናነባው ኢላማ ኢላማ ብለን ማንበብ እንችላለን ማለት ነው። እሺ ቀጣይ ደግሞ አሁንም የየ ቤተሰብን ሦስተኛ የሆነውን ዢን ማግኘት እንችላለን እናገኛለን። ይህንን ደግሞ አሁንም ግን እነዚያም ቦታ ቀይረን መጻፍ ናቸው። በዚህ ተጠቅመን እንመስረትም እንጂ ቦታ ቀያይረ ናቸዋ ይ ገዢ ገዢ ብል የሚል ቃል መመስረት እንችላለን ማለት ነው። ቦታ ከቀያየሩ ይህን ተጠቅመ ይህንን ቃል መመስረት እንችላለን። ገዢ የሚል ቃል መመስረት እንችላለን ማለት ነው። እሺ ዢ ገዢ ገዢ ጂ እንደ ገይ ይነበባል። ዜድ እች አይ ደግሞ እንደ ይነበባል። ባናችነበብን ለማን ነው ገ ገ ከዛ ደግሞ ሶስተኛው የቤተሰብ እናገኛ ለማን ነው ሶስተኛው የቤተሰብ ደግሞ ማና ይ ማለት ነው በይ ደግሞ የሚል ቃል መመስረት እንችላለን። ይህ ይሉኝታ ይሉኝታ የሚል ቃል መመስረት እንችላለን ማለት ነው። እሺ እዚህም በእንግሊዘኛው ደግሞ እንዴት ይፃፋል? የሚለውን ስናይ ይህ ይሉኝታ ይህ ይሉኝታ። ኦኬ ወይ አይ እንደማነበባል እንደ ይነበባል ሌሊ ደግሞ እንደማነበባል እንደ ሉ ይነበባል። ጂ ደግሞ እንደማነበባ እንደ ኝ ይነበባል። ቲኤ እንደ ታ ይነበባል ማለት ነው። በአንድ ላይ ሲነበብ ማለት ነው። ኒ ሉ፣ ኝ፣ ታ ሉኝታ ብለን ማንበብ እንችላለን ማለት ነው። ሉኝታ ብለን ማንበብ እንችላለን። እሺ ቀጣይ ደግሞ ማን እናገኛለን ማለት ነው? ከደ ቤተሰብ የሆነችዋን ሶስተኛዋን ፊደል ወይም ሶስተኛዋን ድምፅ ዲን እናገኛለን ዲ ማለት ነው ዲ ዲ ያቆን ያቆን ዲያቆን የሚል ቃል መመስረት እንችላለን በሶስተኛዋን የደብ ቤተሰብ ተጠቅመን ዲያቆን የሚል ቃል መመስረት እንችላለን ማለት ነው እሺ በእንግሊዝኛ የእንግሊዝኛ ፊደሎችን ተጠቅመን ደግሞ ምን ማለ ምን ብለን መጻፍ እንችላለን እንደዚህ በተመሳሳይ እንደ አማርኛ ድምጾች ዲያቆን ብለን መጻፍ እንችላለን ማለት ነው ዲ ያቆን ዲአይ እንደ ዲ ይነበባል። ዋይ ኤ እንደ ያ ይነበባል። ኬኦ እንደ ቆ ይነበባል። እን ብቻዋን ደግሞ እንደ እን ትነበባለች ማለት ነው። በአንድ ወይም ነው ዲ ያ ቆ ን፣ ዲያቆን የሚል ቃል መመስረት እንችላለን ማለት ነው። አን ተጠቅመን፣ ሶስተኛዋን የደ ቤተሰብ ዲን ተጠቅመን ይህንን ቃል መመስረት እንችላለን። እሺ ቀጠርማ እናገኛለን? አናገኛለን። የጀ ቤተሰብ የሆነችዋን የሆነችዋን ሶስተኛዋን ድምጽ ጂን እናገኛለን። የጀ ቤተሰብ የሆነችዋን ሶስተኛዋን ድምጽ ጂን እናገኛለን። በዚህ ደግሞ አሁንም ደግሞ የሚል ቃል መመስረት እንችላለን። ጂ ጂ ራፍ ጂራፍ የሚል ቃል መመስረት እንችላለን ማለት ነው። ኦኬ እሺ፣ በእንግሊዝኛው ደግሞ አሁንም ምንም የሚል ቃል ጂ ጂራፍ ጅራፍ የሚል ቃል መመሰረት እንችላለን ማለት ነው። ኦኬ ጂ አይ እንደማነበባል እንደ ጂ ይነበባል አርኤ እንደማነበባል እንደማን ደራ ይነበባል ኤፍ ብቻዋን ደግሞ እንደ ኤፍ ትነበባለች ማለት ነው። እንደ ኤፍ ባንደን እንደ ጂ ራ ጅራፍ የሚል ቃል መመስረት እንችላለን ማለት ነው። ሦስተኛዋን የጄ ቤተሰብ ጂን ተጠቅመን ማለት ነው። እሺ ቀጣይ ደግሞ ማን እናገኛለን? የገ ቤተሰብ የሆነችውን ሶስተኛዋን ድምፅ ጊን እናገኛለን። ጊ ጊ ጊን ጥ የሚል ቃል መመስረት እንችላለን ማለት ነው። ጊንጥ የሚል ቃል መመስረት እንችላለን ማለት ነው። ኦኬ በእንግሊዝኛ በፊደላት ተጠቅመን ደግሞ ጊ ጊን ጥ ጊንጥ የሚል ቃል እንመሰርታለን ማለት ነው። ኦኬ ጂ አይ እንደ ጂ ይነበባል። ኤን ብቻዋን እንደ ኤን ትነበባለች። ቲ ብቻዋን ደግሞ እንደ ጥ ትነበባለች ማለት ነው። በአንድ ላይ ጂንጥ የሚል ቃል መመሰረት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ማን እናገኛለን? ጭ የጭ ቤት ስለሆነችዋን ሶስተኛዋን ድምፅ ጭ እናገኛለን ማለት ነው። ኦኬ ጭብጦ ጭብጦ ጭብጦ ጭብጦ የሚል ቃል መመስረት እንችላለን ማለት ነው። ጭብጦ። ኦኬ እንግሊዝኛ ደግሞ ምን እንደማለት ነው እዚህ ላይ ጭብጦ ጭብጦ። ኦኬ ሲኤች አይ እንደማን ነበባል? እንደ ጭ ይነበባል። ቢ ብቻዋን እንደ ብት ይነበባል። ቲኦ ደግሞ እንደማን ነበባል ማለት ነው? እንደ ጦ ይነበባል ማለት ነው። በጋራ በአንድ ላይ ስናነባቸው ጭ እ የሚል ድምፅ ይኖራቸዋል ማለት ነው። እሺ ቀጠ ደግሞ የጰ ቤተሰብ የሆነችዋን ሶስተኛ ድምፅ ጲን እናገኛለን። ጲ ጲላጦስ የሚል ቃል መመስረት እንችላለን። ማለት ሶስተኛዋን የቤተሰብ ፒን ተጠቅመን ፒላጦስ የሚል ቃል መመስረት እንችላለን። እሺ እንግሊዘኛው ደግሞ ኢላጦስ ኢላጦስ። ኦኬ። ፒአይ እንደ ፒ ይነበባል። ኤልኤ ደግሞ እንደማነበባል እንደ ላ ይነበባል። ቲኦ እንደ ጦ ይነበባል። ኤስ ብቻዋን ደግሞ እንደ ስት እነበባለች ማለት ነው። በአንድ ላይ ለማን ነው ፒላጦስ ጲላጦስ የሚል ቃል መመሰረት እንችላለን ማለት ነው። ሶስተኛዋን የጠብ ቤተሰብ ትጠቅመን ጲላጦስ የሚል ደግሞ ማናለች ማለት ነው። ከዚህ ላይ የጸብ ቤተሰብ የሆነችዋን ሶስተኛዋን ድምፅ ፂን እናገኛለን ማለት ነው። የጸብ ቤተሰብ የሆነችዋን ሶስተኛዋን ድምፅ ፂን እናገኛለን። ፂን። ኦኬ እንግሊዝኛው ደግሞ ፂን ኦኬ ቴስ አይ እንደማነበባን እንደ ፂም ነበባን ኤም ብቻዋን እንደማነበ ትነበባለች ማለት ነው እንደምን ትነበባለች አንድ ለማን ነው አንድ ላይ ፂም ፂም የሚል ቃል መመስረት እንችላለን ማለት ነው እሺ በጣም ጥሩ ቀጥታ ደግሞ ማን እናገኛለን በዚህ ቪዲዮ የመጨረሻ ያደርግላችሁ የፈቤተሰብ ቤተሰብን ፊል ሦስተኛዋን ድምፅ ፊን እናገኛለን ማለት ነው። ፊ- ፊደል ፊደል የሚል ቃል ማግኘት እንችላለን ማለት ነው። እሺ በእንግሊዘኛው ደግሞ ስናያቸው ፊ- ፊደል ፊደል ማንን ተጠቅመን ሶስተኛዋ የፈ ቤተሰብ ፊን ተጠቅመን ፊደል የሚል ቃል መመስረት እንችላለን። እሺ አነባባቸውን ደግሞ ስናይ ኤፍ አይ እንደ ፊ ይነበባል። ዲ ኢ ደግሞ እንደ ደ ይነበባል። ኤል ብቻ እንደ ልት ይነበባለች። ማለት በአንድ ላይ ለማን ነው ፊደል ፊደል የሚል ቃል ማመስራት እንችላለን ማለት ነው። እሺ የዛሬ ቪዲዮአችን ይህን ይመስላል። ከተመቻቸው ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ደግሞ በሌሎች በአራተኛ ድምፆች እስከምንገናኝ ቸርን ሰንብት።